ጤና ይስጥልኝ። የዕለተ አርብ ዳር 12 2018 ዓ ም የዋዜማ ለቸኮለ አበይት ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። ዩማን ራይትስ ዎች በትግራይ ዳግም ጦርነት እንዳይቀሰቀስ ለመከላከል ተጽዕኖ ፈጣሪ አገራት ጥረት እንዲያደርጉ ዛሬ ባወጣው ማሳሰቢያ ጥሪ ያደረገ። በትግራይ ዳግም ግጭት የማገርሸቱ ነገር ከምንጊዜውም በላይ ከፍተኛ መሆኑን የገለጠው ድርጅቱ የዲፕሎማሲና ውጥረት ማብረጃው ትክክለኛ ጊዜ አሁን ነው ብሏል። ድርጅቱ የፕሪቶሪያው የግጭት ማቆም ስምምነት አስማሚ የሆኑት አፍሪካ ኅብረት፣ ኬንያ፣ ደቡብ አፍሪካ እና አሜሪካ በሲቪሎች ላይ የሚፈጸሙ የመብት ጥሰቶችን ጨምሮ በትግራይ ተጨማሪ የሰብአዊ መ ጥሰቶች እንዳይደርሱ በአፋጣኝ መንቀሳቀስ እንዳለባቸውም አሳስቧል። ሁማን ራይትስ ዎች አፍሪካ ኅብረት የፕሪቶሪያው የግጭት ማቆም ስምምነት እየተጣሰ መሆኑ በይፋ መገለጥ እንዳለበትም ገልጧል። ተመድ በኢትዮጵያ መንግስት ተጽዕኖ ዓለም አቀፉ የሰብአዊ መብት ጥሰት መርማሪ ኮሚሽን የጊዜ ቆይታ እንዲያበቃ በማድረግ መንግስት ጥሰቶችን በራሱ የፍትህ ስርዓት እንዲያይ ከሁለት ዓመት በፊት ወስኖ ነበር ያለው ድርጅቱ የኢትዮጵያ መንግስት በጦርነቱ በደረሱ ጥሰቶች ላይ የጀመረው የፍትህ ሂደት ግን ወደፊት ሊራመድ አልቻለም።

የብሔራዊ ምርጫ ቦርድ ሰብሳቢ መላትወርቅ ኃይሉ ምርጫ ቦርድ ዘንድሮ ለሚያካሂደው ሰባተኛው አገር አቀፍ ምርጫ የድምጽ ሰጪዎችን ምዝገባ በዲጂታል ቴክኖሎጂ አማካኝነት እንደሚያካሂድ ዛሬ በምርጫው ዝግጅት ዙሪያ ከዓለም አቀፍ አጋሮች ተወካዮች ጋር ባደረገው ምክክር ላይ አስታውቀዋል። ኢትዮጵያ የዲጂታል የመራጮች ምዝገባ ስታካሂድ የዘንድሮ የመጀመሪያዋ እንደሚሆን የጠቀሱት መላትወርቅ በዲጂታል ቴክኖሎጂ የሚሰሩ የምርጫ ጣቢያዎች በተለያዩ የአገሪቱ ክፍሎች የሚመረጡት አስተማማኝ የኢንተርኔት እና የኤሌክትሪክ አገልግሎት እንዲሁም በበቂ ሁኔታ የሰለጠኑ ሰራተኞች መኖራቸውን መሰረት በማድረግ እንደሚሆን ጠቁመዋል። የቦርዱ ዲጂታል ቴክኖሎጂ ደህንነቱ አስተማማኝ ስለመሆኑ ከምክክሩ ተሳታፊዎች ለተነሳው ጥያቄ ቴክኖሎጂው ደህንነቱ በገለልተኛ አካል ተሞክሮ የበይነመረብ ጥቃትን መቋቋም እንደሚችል ማረጋገጫ ማግኘቱንና የድምፅ ሰጪዎች መረጃ በአግባቡ የተጠበቀ እንደሚሆን ሜላተ ወርቅ ምላሽ ሰጥተዋል። ሜላተ ወርቅ ምርጫ ቦርድ ከውጭ ጉዳይ ሚኒስቴር ጋር በመተባበር ምርጫውን መታዘብ የሚፈልጉ የውጭ ታዛቢዎችን እንደሚጋብዝም ጠቁመዋል። ቦርዱ አገር አቀፉን ምርጫ ለማካሄድ 10 ቢሊዮን ብር መመደቡንም ሰብሳቢዋ በዚሁ ወቅት ተናግረዋል። የህዝብ ተወካዮች ምክር ቤት አዲሱ የመንግስት ሰራተኞች የደሞዝ ጭማሪ በሁሉም ክልሎች በወቅቱ ለምን ተፈጻሚ መሆን እንዳልቻለ የፌዴራል ሲቪል ሰርቪስ ኮሚሽን ማብራሪያ እንዲሰጥ ዛሬ አርብ ህዳር 12 2018 ዓ ምህረት መጠየቁ ተሰምቷል። በምክር ቤቱ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ መንግስት ተጨማሪው ደሞዝ እስከ ጥቅምት ወር አጋማሽ ለሰራተኞች እንዲከፈል ውሳኔ ቢያሳለፍም እስካሁን የደሞዝ ማሻሻያው ተግባራዊ ያልተደረገባቸው አካባቢዎች አሉ ማለቱን ሸገር ዘግቧል። ምክር ቤቱ አባላት ጥያቄ ምላሽ የሰጡት የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር ጌታቸው ጀንበር በጭማሪው የደሞዝ ክፍያ አተገባበር ዙሪያ ለተፈጠሩ ችግሮች የክልል መንግስታትን ተጠያቂ ማድረጋቸውን ዘገባው ጠቅሷል። የፌዴራል መንግስቱ የደሞዝ ማሻሻያውን የሰራው ቀድሞ በነበረውና የክልል መንግስታት በሰጡት መረጃ መሠረት መሆኑን ተናግረዋል ተብሏል። የደሞዝ ማሻሻያው አተገባበር በስፋት ችግር የገጠመው በቀድሞ ደቡብ ክልል ስር በነበሩ አዳዲስ ክልሎች እንደሆነ ምክትል ኮሚሽነሩ መናገራቸውንም ዘገባው አመልክቷል። ኮሚሽኑ በሰራተኞች ቁጥር መዛባት ሳቢያ ክልሎች የደሞዝ ማሻሻያውን በዘንድሮ ዓመት ሙሉ በሙሉ ለመክፈል የበጀት እጥረት ካጋጠማቸው ተጨማሪውን የደሞዝ ወጪ ራሳቸው እንዲሸፍኑ ከጥቂት ሳምንታት በፊት ማሳሰቢያ መሰጠቱ አይዘነጋም። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያው ገዢ ብልጽግና ፓርቲ የባሕር በር ከማግኘት አልፎ ኤርትራ በትጥቅ ትግል ያገኘችውን ነጻነት የመቀልበስ ፍላጎቱን በግልጽ አሳይቷል በማለት ከሰዋል። የማነ ባለፉት ሁለት ዓመታት በኢትዮጵያና ኤርትራ መካከል ውጥረት ለመፍጠር እና ግጭት ለመቀስቀስ እየጣረ የሚገኘው ብልጽግና ፓርቲ ብቻ ነው ብለዋል። ለዚህ ችግር መፍትሄው በቅን ልቡና ዓለም አቀፍ ሕግንና የጎረቤትን የግዛት አንድነትና ሉዓላዊነትን ማክበር እንደሆነም የማነ ገልጸዋል። ፕሬዚደንት ኢሳያስና ጠቅላይ ሚኒስትር አብይ ከሰባት ዓመታት በፊት አስመራ ላይ የተፈራረሙት የሰላም ስምምነት በሁለቱ ሀገራት መካከል ግጭት ማብቃቱን የሚያበስር ነበር ያሉት የማነ፣ ሆኖም የኢትዮጵያ መንግስት እንደቀደምቶቹ የተስፋፊነት ፖሊሲ በመከተል ስምምነቱ በቀጠናው ሊያሰፍነው የነበረውን ቀጠናዊ መረጋጋትና ትብብር አክሽፎታል በማለት ወቅሰዋል። የማነ አያይዘውም የኢትዮጵያ መንግስት በኤርትራ ላይ ጦር በመስበቅ ብሔራዊ ስሜትን ለማነሳሳት በመገናኛ ብዙሀን አማካኝነት የሚያደርገው ዘመቻ ተጠናክሮ ቀጥሏል ብለዋል። የኬንያ ከፍተኛ ፍርድ ቤት የአገሪቱ መንግስት አዲስ ጥገኝነት የሚጠይቁ ኢትዮጵያውያንና ኤርትራውያን ስደተኞችን በስደተኝነት መመዝገብ ለማቆም የወሰነውን ውሳኔ ዛሬ አርብ በሰጠው ትዕዛዝ አገደ። ከፍተኛው ፍርድ ቤት የአገሪቱን መንግስት ውሳኔ ያገደው ውሳኔው የአገሪቱን ህጎች የሚጥስ፣ አገሪቱ ግዴታ ከገባችባቸው ቀጠናዊና ዓለም አቀፍ ህግጋት ጋር የሚቃረን እንዲሁም በጥገኝነት ጠያቂዎች መካከል አድሏዊነትን የሚፈጥር ውሳኔ እንደሆነ በመግለጽ ነው። ፍርድ ቤቱ ውሳኔውን ያገደው የአገሪቱ የሰብአዊ መብት ተሟጋሽ ድርጅቶችና የህግ ተቋማትን የኬንያ መንግስት ከሁለት አገራት ወደ አገሪቱ ገብተው ጥገኝነት የሚጠይቁ ስደተኞችን መመዝገብ ማቆሙን በመቃወም የመሰረቱትን ክስ ከመረመረ በኋላ ነው። የኬንያ መንግስት ኢትዮጵያውያንና ኤርትራውያን ጥገኝነት ጠያቂዎችን መመዝገብ ማቆሙን ያሳወቀው ባለፈው አመት ሐምሌ ነበር። የኬንያ ውጭ ጉዳይ ሚኒስትር ሙሳሊያ ሙዳቫዲ አገራቸው ወደብ አልባ የሆኑት ኡጋንዳ፣ ደቡብ ሱዳን፣ ሩዋንዳና ቡሩንዲ የባህር በር እንዲያገኙ የማድረግ ግዴታ እንዳለባት ረቡዕ ዕለት ለአገራቸው ፓርላማ በሰጡት ማብራሪያ ላይ ገልጸዋል። የአፍሪካ ህብረት ቻርተርን ጨምሮ ወደብ አልባ አገራትን የሚመለከቱ አለም አቀፍና ቀጠናዊ ህግጋትና ግዴታዎች አሉ ያሉት ሙዳቫዲ ኬንያ የውጭ ፖሊሲዋን የምትመራው በዲፕሎማሲ በትብብርና በአለም አቀፍ ህግ መሰረት እንደሆነና አገሪቱ በባህር በር ረገድ ለወደብ አልባ አገራት ያሉባትን ግዴታዎችም እንደማትቀይር ማረጋገጫ ሰጥተዋል ኬንያ በባህር በር ሳቢያ ከኡጋንዳ ጋር ጦርነት ውስጥ የመግባት ፍላጎት እንደሌላት እንዲሁም በሁለት ሀገራት መካከል ወታደራዊ ውጥረት እንደሌለም ሙዳቫዲ ተናግረዋል ሙዳቫዲ ይህን ያሉት አንድ የፓርላማ አባል ኡጋንዳ በደቡብ ሱዳን በሩዋንዳ በዲሞክራሲያዊት ኮንጎ ሶማሊያና ቡሩንዲ ነበራት ካሉት የወታደራዊ ጀብደኝነት ታሪክ አንጻር የህንድ ውቅያኖስን በኃይል ለመቆጣጠር እንደምትፈልግ በቅርቡ ለገለጠችው አቋሟ ኬንያ ኬንያ ምን እርምጃዎች እየወሰደች ነው? በማለት ለጠየቁት ጥያቄ በሰጡት ምላሽ ነው። ኬንያ ውስጥ የባህር በር ጉዳይ መነጋገሪያ የሆነው ፕሬዝደንት ዩዌሪ ሙሴቪኒ ኬንያ በሞምባሳ ወደብ በኩል ለኡጋንዳ የባህር በር ካልሰጠች ጦርነት ሊቀሰቀስ ይችላል በማለት ከቀናት በፊት በአንድ የፕሬዝዳንታዊ ምርጫ ዘመቻቸው ላይ ማስጠንቀቃቸውን ተከትሎ ነው። ለዕለቱ የያዝናቸው የዋዜማ ዜናዎች እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችን እና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ላይ ታገኛላችሁ። ጤና ይስጥልኝ።